እንግሊዘኛን በአንድ ወር ብቻ የሚለው ቻሌንጃችን ላይ አሁን ክፍል አስር ወይም ደግሞ ቀን ሀያ ሁለት እና ሀያ ሶስት የምታደርጉትን ልነግራችሁ መጥቻለሁ። ይሄ ሳምንታችን የምጭሹ ሳምንት ነው፣ ወይም ዊክ ፎር። እዚህኛው ሳምንት ላይ ሶስት ቪዲዮ ታገኛላችሁ። ሶስቱ ቪዲዮ ላይ ግን በየቀኑ የምታደርጓቸውን ነገሮች ወይም ደግሞ እሁድን ትተን ለስድስት ቀናት የምታደርጉት ነገር እነግራችኋለሁ ማለት ነው። ይሄ ዊክ ፎር ሰኞና ማክሰኞ የምታደርጉት ነገር ልነግራችኋለሁ ማለት ነው። እንደተለመደው ጠዋት ላይ ኢንፑት ፌዝ ነው ጠዋት እንደይቃለን ትዌኒ ሚኒትስ ንድ ማታ ላይ ደግሞ ዊሃቭ ፎርቲ ሚኒትስ። በነኚህ ደቂቃዎች ኮምባይንድ ሆነው አንድ ሰዓት ብቻ ነው የሚሰጣችው በቀን ውስጥ ስለዚህ ጠዋት ለሃያ ደቂቃ የምታዩት ቪዲዮች ይኖራሉ፣ የምትሰሙት ኦዲዮች ሊኖሩ ይችላሉ። ፕላስ የምታነባቸውም አጫጭር ፒዲኤፍ ኖቶች አስቀምጥላቸዋለሁ። አይደለም ሰው እነኚ ሁለት ቀን ላይ ፕራክቲስ የምናደርገው ኮንዲሽናል ሰንተንስስ እነኚህ ለምብ የሚጠቅሙን የሆነ ኮንዲሽን አንስተን እንደዚህ ከሆነ እንደዚህ ይሆናል፣ እንደዚህ ካልሆነ በስተቀር እንደዚህ አይሆን የሚሉን አረፍተ ነገሮችን ለመስራት ስንፈልግ፣ ልብላችሁ ከሆነ በጣም በትንሹ ጀመርን አደለ? ሊንኪንግ ወርድስን አየን፣ ኢንትሮዳክሽን አየን። በየቀኑ የምናደረገው ነገር ብለን እናወራ፣ ስላለፈ ነገር ብለን እናወራ የሚሉን ነገር በደንብ አየን፣ አደለ? ዊክ ፎር ላይ ደግሞ ትንሽ አድቫንስድ የሆነ ወይም ጠጠር ያለ ነገር እንማራለን። አንደኛው ማን ነው? ሁልጊዜ በዚህ ሁለት ቀናት እናያለን ማለት ነው። ጠዋት ላይ የምታደረጉት ነገር ዋች ቪዲዮ ው ቀን ሀያ ሁለት ወይም ሰኝ ሁለት ጠዋት ሀያ ደቂቃችሁ ላይ አትሊስት ቴን ሚኒቱን ወይም ሲክስ ሚኒቱን የምታጠፉት በምንድን ነው? ባይ ዋችንግ ቪዲዮ ዋች ቪዲዮ እነኝን ቪዲዮዎች ማቴሪያሎች ዩ ዊል ፋይንድ ደም ኦን አር ቴሌግራም ቻናል። እዛ ላይ አሁን ኦልሞስት ወደ 19 ሺህ ሰብስክራይበሮች አሉበት። እዛ ላይ በጣም ፓርቲሲፔት እያደረጋችሁ ነው፣ ቪዲዮ እያላካችሁልኝ ነው፣ ኦዲዮ እያላካችሁልኝ ነው እና በጣም ዩ ጋይስ አር ዱዊንግ አሜዚንግ። አሁንም መቀጠል አለባችሁ። አራተኛ ሳምንት ሊደርሳችሁ ካቆማችሁ እስካሁን የሰራች ነገር እንዳለ ፖይንትለስ ነው የሚሆነባችሁ። ግን አትሊስት በዚህ ታይም አይ ዶን ቲንክ የሚያቆም ሰው ይኖራል ብዬ ማላሰብ ምክንያቱም ኦልሬዲ ሲስተም ውስጥ ገብታቸዋል በደንብ አዳፕት አድርጋችኋል። ዳት ሚንስ ዩር ላይኪንግ ዋት ዩ ዱዊንግ ስለዚህ አታቆሙትም ብዬ አስባለሁ። ሰው ጠዋት ላይ የምታዩት ቪዲዮ ኢዝ ቤይዝድ ኦን ደ ኮንዲሽናል ሴንተንስስ። ምክንያቱም እነኝን ሁለት ቀን በደንብ ኢንቴንሲቭ ፕራክቲስ የምናደርገው ስለነማ ነው እንዴ? ብለን እንደዚህ ሲሆን እንደዚህ ይሆናል፣ እንደዚህ ከሆነ እንደዚህ ይሆናል ብለን ማውራት እንድንችል ነው። ምን ሞክረው በእነ ሁለት ቀናቶች ውስጥ ማለት ነው። ይሄ ቪዲዮ የሚያወራው ኮንቨርሴሽን ሊሆን ይችላል፣ ደ ሞኖሎግ ሊሆን ይችላል ግን

ኢፍ አለ አንለስ አለ ፕላስ ደግሞ ክንሽን ላይ ብንገባም አራት አይነት ታይፖች አሉ። እነሱን በደንብ ዲቴይልድ በሆነ ወይ በፒዲኤፍ አስቀምጥላቸዋለሁ። ኤግዛምፕሎች ይኖሩታል በአማርኛም በእንግሊዘኛም። እሱ በደንብ ቁጭ ብላችሁ አንብቡና ማታ አርጉ ምላችሁን ነገር ለማድረግ አይከብዳችሁ ማለት ነው። ጠዋት ሀያ ደቂቃው በደንብ ከልባችሁ ቪዲዮንም ማየት አለባችሁ ከልባችሁ፣ ስፔሻሊ ደግሞ ስታነቡ፣ ምክንያቱም እዚጋ ፒዲፍ ስታነቡት ግራማቲካሊ በምን ወይ ማውራት እንዳለባችሁ መቼ መጠቀም እንዳለባችሁ በደንብ የሚያሳይጋችሁ ፒዲኤፍ ስለሆነ ጊቪት ታይም በደንብ ጊዜያችሁን ሰጥታችሁ አንብቡት። ስለመርዳት ሞክሩ ፒዲኤፍን ጠዋት ላይ ይሄን የምታደርጉት ማለት ነው፣ ሰኞ ላይ። ከዛ በኋላ ደግሞ ማታ ላይ የምታደርጋላችሁ መሰላችሁ፣ ዮር ጎይንግ ቱ ራይት ሰንተንስስ። ይሄን ማድረግ ምንድ የሚጠቅማችሁ ጠዋት ላይ ፒዲኤፉን አንበባችሁ አይደል ለርንድ ግራማቲካል ስትራክቸር እንዴ ብላችሁ መጻፍ እንዳለባችሁ ወይም ደግሞ ትርጉሙ ምን እንደሆነ፣ ታይፕ ዋን ምንድን ነው የሚገልጸው፣ ታይፕ ቱ የሚገልጽልን፣ ዚሮ ሲሆነው ምንድን ነው የሚገልጽልን፣ አንለስ እና ነገር በደንብ ትረዳላችሁ አይደለ። ከዛ በኋላ ማታ ላይ ደግሞ አንደርስታንድ ያደረጋችሁትን ኮንሰፕት በራሳችሁ ገልብጣችሁ ወይም ደግሞ በእናንተ ላይፍ ላይ ዲፔንድ ያደረገ ወይም ቤዝ ያደረገ አረፍተ ነገር በራሳችሁ መስራት ይሆናል። ማታ ላይ የምታደርጉልኝ ነገር ማለት ነው። አርባ ደቂቃ አላችሁ። ለምሳሌ እዛ ላይ ፒ ዲ ኤፍ ላይ ኢፍ አይ ሀቭ ኮቨርድ ፋይቭ ቶፒክስ ለምሳሌ አንለስ ለብቻው ለ ከዛ በኋላ ኢፍ ደግሞ አራት ታይፖች አሉት፣ ዚሮ ዋን፣ ቱ፣ ትርድ። ስለዚህ እነኚህን ኦልሬዲ ሁሉንም ነገር የሚያካትት ሜይቢ ቱ ሰንተንስስ ብትሰሩ ዳትስ ተን አምስት ነገር አነበባችሁ ለጋ አምስቱም ቱ ቱ ሴንተንስስ ኢች ብትሰሩ አስር አረፍተ ነገር ትሰራላችሁ ማለት ነው። በዚህ መሰረት ዩ አር ጎይንግ ቱ አንደርስታንድ ሞር አባውት ሴንተንስስ። አነባችሁ፣ ተረዳችሁ፣ ከዛ ባለ ደምብ በራሳችሁ የገለጣችሁ አረፍተ ነገር ትሰሩበታላችሁ ማለት ነው። ግን ዛትስ ናት ዘ ኦንሊ ቲንግ። ማታ ላይ ይሄን ብቻ አይደለም የምትሰሩት፣ ምክንያቱም አርባ ደቂቃ አላችሁ። ሁለት ሁለት ደቂቃ እንኳን ብትሰጡት ሀያ ደቂቃ ነው የፈጅባችሁ፣ ዜር ኢዝ ትዌንቲ ሚኒትስ። ጠዋት የሰማችሁትን ቪዲዮ በማስታወስ ናሬት ማድረግ ይጠበቅባቸዋል። ስቶሪውን ለምሳሌ ጠዋት ላይ ሲወራ የነበረው ወይም የጋት ሙቪ የጋት ሾርት ቪዲዮ ኢፍ ኢትስ አባውት ቱ ፒፕል ሃቪንግ ኮንቨርሴሽን አባውት ላይፍ ሊሆን ይችላል። ወይም ደግሞ ስለሆነ ነገር እያወሩ ከሆነ እሱም በማስታወስ በራሳችሁ የገልብጣችሁ ናሬት ማድረግ ይሆናል። የእናንተ አሳይመንት ማለት ነው። ናሬት ስቶሪ ጠዋት ስቶሪ ያዳመጣችሁ ወይም ደግሞ ዩዋች ሾርት ቪዲዮ ሾርት ሙቪ ያያችሁ፣ ከዛ በኋላ ማታ ላይ እሱን በማስታወስ ዩዚንግ ንግ ዩር የተማራችሁት ስለ ከንሻ ሴት ሳለ ስለዚህ እሱን ተምራችኋል። ቤዞን ዳት ድጋሜ ስቶሪውን ናሬት ታደረጋላችሁ፣ የተማራችሁት እየተጠቀማችሁ ማለት ነው። ሰኞ ዕለት ጠዋት ይሄን ነው የምታደረጉት፣ ማታ ደግሞ ይሄን ነው የምታደረጉት። ከዛ በኋላ ማን አለ ዴ 23 ወይም ደግሞ ስ የምታደረጉት ነገር ደግሞ እንገራችሁ ለአንድ ትምህርት ሁለት ቀን ነው እየሰጠናለን አለ። ምክንያቱም ኢምፕሩቭመንት ያስፈልጋል። ፊድባክ ከተሰጣችሁ በኋላ ቀጠቀን ደግሞ ኢምፕሩቭ አድርጋችሁ ያረፍተ ነገር ላይ ወይም ደግሞ ያ ቶፒክ ላይ ሞር አድቫንስ ሆናችሁ ማለፍ ስላለባችሁም ለአንድ ትምህርት ዊ አር ጊቪንግ ኢት ቱ ደይስ። ሶ ኦን ዘ ኔክስት ደይ የምታደረጉት ሁ ምንድነው? ዩር ጎይንግ ቱ ሊስን ቱ አን አውዲዮ ሊስን ቱ አን አውዲዮ። ሰኞ ዕለት ቪዲዮ ነበር ያያችሁት አለለ ማክሰኞ ደግሞ ኦዲዮ ትሰማላችሁ ማለት ነው። ይሄ የሚጠቅማችሁ ምንድን ነው? ቪዲዮ ሲሆን ሜይ ቢ ዩ ከን ሲ ፌሻል ኤክስፕሬሽንስ። ልክ ኦዲዮ ጋር ሲገባ ግን ራሳችሁም ትንሽ ቻሌንጅ ማድረግ ስላለባችሁ ከዚህ ቀን ወደዚህ ቀን ስታልፉ ምን ቤተር ነገር ማድረግ ትችላላችሁ፣ ምን ኢምፕሩቭ አድርጋችኋል የሚለውን ነገር ለመፈተሽ ለራሳችሁ ሲባል መጀመሪያ ቀን ቪዲዮ ካያችሁ፣ ቀጣይ ግን በኦዲዮ ብቻ ነው። ኦዲዮ ላይ ደግሞ ስ ሞኖሎግ ወይም አንድ ሰው ዩዚንግ ዘ ኮንዲሽናል ሴንቴንስስ እያወራ ነው የምትሳጉት። ከዛ በኋላ ግን ያንም ታደረጋላችሁ ርጎቱ ሻዶው ዘም ሻዶው ማድረግ አለባችሁ። ሻዶ ማድረግ ምን ማለት ነው? ያም ያወራውን ሰውዬ ኮፒ ማድረግ ማለት ነው። የሆነች ሜይቢ በአቅማችሁ ልክ ለምሳሌ ተን ሰኮንድስ ሙሉ መድገም የምትችሉ ከሆነ ያ ሰው አስር ሴኮንድ እስከራ ጠብቃችሁ ፖስት አረጉና ያለውን ነገር እንዳለ በሴም ፕሮኖንሲዬሽን እና ቶን መድገም ይሆናል። ግን ሜይ ቢ ቴን ሰከንድ ነው የሚበዛባችሁ ከሆነ ፋይ ሰከንድ ከሆነ ደግሞ ናንተ አቅም ፋይ ሰከንድ ከሆነ ፋይ ሰከንድ ካወራ በኋላ ያሰው ፖዝ አድርጋችሁ ልክ እሱ እንዳለው ደግማችሁ ሌትራሊ ደ ሴም ቶን ተጠቅማችሁ መድገም ሻዶዊንግ ይባላል ማለት ነው። ጠዋት ላይ ለምሳሌ ኦዲዮ ቴን ሚኒትስ ከሆነ ወይም ደግሞ ሲክስ ሚኒትስ ከሆነ ፖዝ እያደረጋችሁ መድገም ደቂቃችሁ ካላለቀ እና ሜይ ቢ ኦዲዮ ቀድሞ ካለቀ ድገሙትና ድጋሚ ሻዶ አድርጉት። ይሄ ሻዶ ማድረጋችሁ ኢትስ ጎይንግ ቱ ሜክ ዩ ሳውንድ ሞር ናቹራል ልክ እንደነሱ ማውራት መቻል ትችላላችሁ ማለት ነው። ፍሉዌንሲን አይደለም እዚህ ጋር ፕራክቲስ የምናደርገው ፕሬናንሴሽን እና አክሰንት ማስተካከል ነው እዚህ ጋር የያዝነው። ስለዚህ ኦዶ ላይ የምትሰሙት ሰው የሚያወራበትን ነገር ተከትላችሁ በዛ መልኩት ድጋሜ ታወራላችሁ የሚለውን ነገር ማለት ነው። ዴይ ትሪ ማታ ላይ ወይን ጠዋት ላይ የምታደርጉት ነገር

እንዳለ ካፕሽን ላስቀምጥላችኋለሁ። ንግ ስ ስ ምንም ግራ የሚያጋባ ነገር አይደለም። ሜቢ መቼ ልጀምር የሚለው ነገር አሁንም ኩስሽን ከሆነባችሁ ሰኞ ዕለት ሲመጣ ጠብቃችሁ ማንኛውም ሰኞ ሲመጣ ጠብቃችሁ መጀመር ትችላላችሁ። ከፈለጋችሁ ሜቢ ይሄን ቪዲዮ ጨርሳችሁ ወይም ደግሞ እንዳለ እኔ እስክለቅላችሁ። አሁን የሚቀረው ሁለት ቪዲዮ ብቻ ነው። ከዚህ በኋላ ሁለቱም ቪዲዮ ካያችሁ በኋላ እንደገና እንዳዲስ መጀመር ትችላላችሁ። ወይም ደግሞ አሁንም ይሄን ካያችሁ በኋላ ዴይ ዋን ጋር ሄዳችሁ እዚያ ላይ የምላችሁን ነገር እንዳለ መተግበር ነው። ሮድማፕ አለ፣ ቼክሊስት አለ፣ ፒዲኤፎች አሉ። ኤቭሪቲንግ ለእናንተ ለመከተል ኢዚ እንዲሆን ወይም ደግሞ ዱወብል እንዲሆን አድርገን ያዘጋጀት። ስለዚህ ነቲንግ ኢዝ ሃርድ አባውት ድስ፣ ምንም አይከብድም፣ ምንም ግራ አያጋባም፣ በጣም ቀላል ነው ለመጀመር። እና ካልጀመራችሁ አሁን መጀመር ትችላላችሁ። ጀምራችሁ ደግሞ እስካሁን ከቆያችሁ ደግሞ እናንተ በደንብ ይህ ነገር አዳፕት አድርጋችሁ በራሳችሁ ወይ ገልብጣችሁት፣ ጀስት ቢከዝ ታርዲ ዴይዝ ያለ ምንም ማቋረጥ ፕራክቲስ ስላደረጋችሁ ማጂክሊ ዊል ቢ ፍሉወንት ማለት አይደለም እንደዛ አይደለም። ፕሮሚስ ያረኳቸው ያለውት ይሄንን ሲስተም ግን ከገባችሁ እናንተ በደንብ ሲስተም ውስጥ ከገባችሁ፣ ዩጋይስ አር ጎይንግ ቱ አዳፕት ይሄን በራሳችሁ አውጥታችሁ ጠዋት እንደዚህ ያረጋለው፣ ማታ እንደዚህ ያረጋለው፣ ቀጠቀን ደግሞ ጠዋት ላይ እንደዚህ ያረጋለው፣ ማታ እንደዚህ ያረጋለው ብላችሁ ራሳችሁን ጋይድ የማረግ ችሎታ ይኖራቸዋል ማለት ነው። ስለዚህ እሱን ነው የሰጠኋቸው ያለሁት ሶ ደይ 23 ማታ ላይ

ፓራግራፍ ኢፍ ናት ደግሞ ሪኮርድ አድርጋችሁ ጀስት እያወራችሁ መመለስ ትችላላችሁ። ከዛ በኋላ ሰንድ ኢት ቱ አውር ዲስከሽን ግሩፕ፣ እዛ ላይ አሁን ቪዲዮ ቮይስ እያላካችሁ ልኛላችሁት እና ን ንድ ት በዛው ት እነኝን ነገሮች መስራት አለባችሁ ኢን ኦርደር ቱ ዴቨሎፕ ዩር ስኪል ኦን ኮንትራክት ሴንቲንስ። ጠዋት ላይ ቪዲዮ ማየት፣ ፒዲኤፍ ማንበብ፣ ከዛ ደግሞ ሴንቴንስ መስራት በተማራችሁት መሰረት ችን ፒዲፍ ካንባችሁ በኋላ አይ ኒድ ኖ ኦር ዩ ጋይስ ኒድ ኖ ና ሚ ዩ ጋይስ ኒድ ኖ ሃው ማች ኦፍ ኢት ዳችሁ ሃቭ አንደርስድ ምን ያክል ወደዚህ ላይ ፒዲፍ የተቀመጠውን ነገር ምን ያክል ገብቶኛል፣ ምን ያክል በራሴ ወይ ገልብጬ መናገር እችላለሁ የሚለውን ነገር በደንብ ለመፈተሽ ዩ ጋይስ አር ጎይንግ ት ራይት ቱ ሴንቴንስስ ፎር ኢች ቶፒክስ አይ ሃቭ ሬዝድ ፒዲፍ ላይ ሬዝ ባደረኩት ቶፒኮች ሁለት ሁለት ሴንቴንስ ትሰሩልኛላችሁ ማለት ነው። ከዛ ዴት ወይኔትር ወይም ደግሞ ቲውስዴ ላይ ደግሞ